ሌላው ደግሞ ሶሐቦቹ ራሳቸው ብዙ የሀሳብ ልዩነት እንደነበራቸው የምናይበት ነው። አሁንም የተወሰነ ጠቃቅሰናል፣ ግን የተወሰነ ደግሞ ልጨምርላችሁ። በነቢዩ ስ ሰለም ጀናዛ ትጥበት ወቅት ለምሳሌ ተወዛግበዋል። የነቢዩን ጀናዛ በመልኩ ነው ማጠብ ያለብን ማጠብ አለብን የለብንም በቀብራቸው ጉዳይ ተወዛግበዋል የት እንቅበራቸው ማን ተተኪ ይሁናቸው መሪው ማን ይሁን ከአንሷሮች ይሁን ወይስ ከሙሃጅሮች ምክንያቱም ሙሃጅሮች ማለት ከመካ የሄዱ ሰሐቦች ማለት ነው መዲና ላይ አንሷሮች ማለት ደግሞ የመዲና ኦሪጂናል ባለቤቶች ማለት ነው ስለዚህ እነሱ ናቸው መሪ መሆን ያለባቸው ወይስ ከሙሃጅሮች ነው ሌላ ውዝግብ አልሐምዱሊላህ በጥሩ ሁኔታ አልፈውታል ያም ብቻ ሳይሆን በፊቅህ በኩል ዑመርና አሊ ብዙ ነገሮች ላይ ተካልፈዋል ተካልፈዋል ሲባል የሀሳብ ልዩነቶች ሰዎች ነበሯቸው ዑመርና ኢብን መስዑድ በጣም ብዙ ኢብን መስዑድ የዑመር ኦልሞስት ደረሳ ነው እስኪባል ድረስ በጣም ብዙ አቋሞችን ከዑመር ነው የወሰደው ኦልሞስት ስታይሉ ምን ሁላ ከዑመር ነው የወሰደው ግን ከዑመር ጋር ከመቶ በላይ መሳላዎች ላይ ተለያይተዋል እስቲ መቶ ፈትዋ አስቡ መቶ መሳላ ማለት መቶ ፈትዋ ማለት ነው እስቲ በእኛ ዘመን ሁለት ሸኾች በመቶ ፈትዋ ይጣሉና አብረው መኖር ይችሉ ከሆነ ዑመርና ኢብን መስዑድ ግን በጣም ተዋደው ነው ይኖሩት እኛ ግን በአንድ ፈትዋ የተለያየነውን ሰው አንገቱን ነው የምናንቀው። ኡመርና ኢብን መስዑድ መካከል ብቻ ከመቶ በላይ ፈትዋዎች ልዩነቶች አሉ። ይህ እንደውም ኢብኑል ቀይም መጽሐፋቸው ላይ ኢዕላሙል ሙወቂዒን ላይ እንደጠቀሱት መጽሐፉ ያነሳል። መቶ አስቡት፣ መቶ ፈትዋ። እኛ አሁን ሙስሊሙ የሚራኮትባቸው ፈትዋዎች እኮ ሀያ እንኳን አይሞሉም። በትክክል እንዲህ የምንጣላባቸው ፈትዋዎች ኢትዮጵያም በሉት በዓለም አቀፍ ደረጃም በሉት ይህን ያክል የምንጋደልባቸው ነገሮች ሀያ እንኳን አይሞሉም። ምናልባት እሺ 30 የምናድርሳቸው እናድርሳቸው 50 ምን እናድርሳቸው። ዑመርና አቡበከር መካከል ብቻ በመቶ መሳላዎች የፍቅህ ልዩነት ነበር፣ ግን ተዋደው ተከባብረው ኖረዋል። ኢብን አባስና ዘይድ ብን ሳቢት በብዙ ነገሮች ተለያይተዋል። ኢብን አባስና ራሱ ኢብን ዘይድ ብዙ ነገሮች ተለያይተዋል። እኛ ግን ሰሃቦች አንድ ሰው ነው የሚመስሉ። ሰሃባ ሲባል በቃ ቁጭ አንድ የሆነ ሚገርማ አስተሳሰብ ምርጥ አስተሳሰብ ያለ አንድ ግለሰብ ይመስለናል። እንደዛ አይነት ነገር የለም። ወህም ነው ያ የተሳሳተ አመለካከት ነው። በኺላፍ ጉዳይ በሶሐቦች አረዳድ እያለ እንወጋገዛለን አይደል? ሶሐቦች በተረዱበት ነው የምንረዳው እንላለን። ማሻአላህ በጣም ደስ ይላል፣ በሶሐቦች መንገድ መረዳት። ግን በሶሐቦች መንገድ መረዳት ማለት ምን ማለት ነው? ሶሐቦች እኮ 120 ምናምን ሺ ናቸው። ከዛ ውስጥ በጣም አዋቂ የሚባሉት እንብና። ሌላው ቀርቶ ከነብዩ ሰለላሁ ዐለይሂ ወሰለም ሞት በኋላ እንኳን ወደ ተለያየ ዓለም ክፍል የተበተኑት ሁለት ሺህ ሶሐቦች ናቸው። 10 ሺው ቀርተው ነበር ይባላል። 12000 እንኳ ዋና ሶሐቦቹ መዲና ላይ ነበሩት ቢቆጠር ቀላል እኮ የሚባል ነገር አይደል እንዴት የውላ ሰው ተመሳሳይ ሀሳብ ሊኖረው ይችላል ዑመርና ኢብን መስዑድ እንኳን መቶ ፈትዋ ተለያይተዋል እየተባለ እኛ እንዴት ነው የሰሃቦች አረዳድ ብለን አንድ የሆነ ወጥ አረዳድ ለመፍጠር የምንሞክረው ስታይል ይኖራል ሰሃቦች በመልኩ ነበር ነገሮችን እንትን የሚያደርጉት በጥቅሉ ደግሞ ሰሃቦች ያላቸው ክብር አለ ተክሪም አላህ የሰጣቸው በላጭነት አለ አስሓቢ ከንጁን ብለዋል አይደል እንደ ከዋክብት ናቸው የትኛውንም ብትመሩ ጀንት ትደርሳላችሁ የሚሉ ዘገባዎች አሉ ሰሃቦች በግለሰብም ደረጃ ምሪት የምንወስድባ ስለሚያስባቸው በጣም ብዙ እንትኖች ናቸው። ግን አንድ አይነት ደግሞ አይደሉም፤ ሁሉ በሁሉም ጉዳይ አንድ አይነት አቋም የላቸውም። ይኸው እውነታው ይሄ ነው። በተደጋጋሚ የጠቀስኳቸውን ነገሮች ማየት ትችላላችሁ እንዳሉ። በነገራችን ላይ እነዚህ ከዑለሞች ከምን ያውጣጣሁት ነው፣ እኔ በራሴ የፈጠርኩት ምናምን ሎጂክ ምናምን እንዳይመስላችሁ። ሰፊ ትንታኔዎች ላይ የወሰድኳቸው የሰበሰብኳቸው ነው። በዚህ በኩል ያገዙኝም ብዙ ሰዎች አሉ ማለት ነው። እና እኒህ ሁላ ነገሮች አሉ። እኛ ግን ሁሉንም ነገር ቀጭን አድርገን ሶሐቦችን ልክ እንደ አንድ ግለሰብ በቃ ወጥ አድርገን አይተን የሶሐቦች አረዳድ እንላለን፣ ከዛ ሁሉንም ነገር በዛ መልኩ በቀጭን መስመር ለማስኬድ እንሞክራለን። ይሄ በጣም የተሳሳተ ነው። በጋራ የተሰጣቸውን ክብር ወደ ግላዊ ቅድስና እንወስደዋለን። ለምሳሌ ሰሃቦች ነቢዩም ስ ሰለም ከነሱ በኋላ ያሉት በኋላ ያሉት እያሉ የመጀመሪያዎችን ሶስት ትውልዶች ምስክርነት የተሰጣቸው የሰሃቦች ትውልድ አለ። የታብዕዮች የታቢዩታቢን ትውልድ አለ። እነዛ ምስክርነቶች እንደ ህዝብ የተሰጡ ናቸው እንጂ ተቅዲስ አይደሉም ይላል ዶክተር ዕሳም አልበሺር ሱዳናዊው። በጣም ትልቅ ሼክ ነው። ከሚያነሳቸው ነገሮች አንዱ ይሄ ነው። ተክሪም ነው እንደ ህዝብ የተሰጣቸው ትልቅ ክብር ነው እንጂ ተቅዲስ አይደለም። ተቅዲስ ማለት ልክ የእውቀት ምንጭ ብቸኛ የእውቀት ምንጭ የማያወላዳ ነቢያዊ የእውቀት ምንጭ አድርገህ ልትወስድ አትችልም ለማለት ነው። ስለዚህ ግላዊ ተቅዲስ አይደለም። ሰሃቦች ስንል በጥቅሉ ያላቸው ክብር አለ፣ ልቅና አለ። ያ ማለት ግን ሁሉም ሰሃቦች እንደዛ ነበሩ ማለት አይደለም። ሁሉም ሰሃቦች አሊም አይደሉም። አጥፍተው የሚቀጡ ሰሃቦች ነበሩ፣ ስህተቶችን የሚሰሩ ሰሃቦች ነበሩ፣ እርስ በርስ የሚጣሉ ሰሃቦች ነበሩ። ብዙ አይነት ነገር አለ፣ ቫራይቲው አለ። ህዝብ ናቸው። ሰሃቦች ሲባል ትልቅ ህዝብ እንጂ አንድ ግለሰብ ስላልሆነ ወጣ ረዳድ ለመፍጠር እንደሚቸግር ማስተዋል የግድ ይሆናል ማለት ነው። ሰሃቦች ራሳቸው ወደ ተለያየ ቦታ ተበትነዋል። በየሄዱበት ደግሞ ከነ ልዩነታቸው መዝሃቦች፣ አተያዮች ፈጥረዋል። እውቀታቸውን ያስተምራሉ፣ በነሱ በሚያውቁት በነሱ ትንታኔ መሰረት ያስተምራሉ። ከዛ በኋላ የዛ አካባቢ ዑለሞች ይወጣሉ። ምን ይላሉ? ወደ መዝሃብ ያድጋል። ምን ያድጋል? በዛ ሰሃባ መሰረት ትልቅ መዝሃቦች ሊወጡ ይችላሉ። ግን ይዞ የሄደው ደግሞ ከዛ ነው። ደግሞ ቫራይቲ አለ። ሰሃቦቹ ራሱ የተለያየ። ሌላው ሰሃባ ደግሞ ሌላ ቦታ ይሄዳል። አካባቢውን ሁኔታ ያያል። ፈትዋዎቹ ምኖቹ ያንን ያንጸባረቁ ይሆናሉ። ከዛ በኋላ ደግሞ እዛ አካባቢ ሌላ ከዛ ባቴ ሊፈጠር ይችላል። ኒኒን ልዩነቶች መረዳት ያስፈልጋል ማለት ነው። እንደዛፍ ቅርንጫፍ እያወጣ ነክል እየተቀባበለ እኛ ዘንድ ይደርሳል። እኛ ግን ሳንለይ ዩኒፎርም አድርገን ሰሃቦቹን ለአንድ አንድ አይነት አቋም ያላቸው ስለሚመስሉ እንሸወዳለን ማለት ነው። የእኛን ቨርዥን ሁሉም ሰዎች ላይ ለመጫን እንሞክራለን። ይሄ በጣም የተሳሳተ አቅጣጫ ነው። የራሳችንን ጥበት ወደ ሰሃባ ማላከካችን ትክክል አይመጣም ማለት ነው።